ሩጃ ተሰወረችው ባለጸጋ ዶክተር በማፊያ የታጀበው የግዙፍ የዋን ኮይን ማጨበር ሮኬስትራና ያልተፈታውን ቁቅልሽ ዶክተር ሩጃ ኢግናቶቫ በድንገት ተሰወረች። ባለሀብቷ ከይታ ጠፋች። በአስር ሺዎች የሚቆጠሩ ህዝባዊ ስብሰባዎች ከሀገር እስከ ሀገር እየተወረወረች ንግግር ስታደርግ መሬት የሚረግድላት ተራራ የሚንድ የሚመስል ጭብጨባ የሚጎድጎድላት ምን ጊዜ ባገኘናት ተብላ በሌሊት ቁር በፀሐይ ሀሩ ደጅ የሚጠናላት ባለ ሀብት የደረሰችበት ጠፋ። አንዳች አደጋ አጠገቧ እንደደርስባት በዙሪያዋ የሚያንዣብቡ ጠረንገሉ አጃቢዎች ምኝ እንዳታልፍ የሚጠብቋት ባለ ሀብት መሬት ይዋጣት ባህር ያስጥማት ሰማያም ጥቃት ሳይታወቅ ጠፋች። ከኤፍቢአይ እስከ ኢንተርፖልና ሲአይኤ የአሜሪካና የጀርመን የደህንነት የምርመራ ተቋሞች የገባችበትን ለማግኘት መሬት ቢጭሩ ሰማይ ቢዋጥጡ አንዳችን ፍንጭ ለማግኘት አልቻሉም። የሞቀ ገንዘብ ሰብስበው ድህነትን ደናዋይ ብለው ሊገላገሉ የቋመጡ ሰዎችን ከአራት ቢሊዮን ዶላር በላይ የሚሆን ገንዘብ የት እንደገባ ሳታሳውቃቸው አጨብጭበው እንዲገቡ አድርጋ እንደተናፈቀች የቀረችው የክሪፕቶዋ ንግሥት ትኑር ትሞት ሳይታወቅ ንሆ ደብሰዋ ከጠፋ ስምንት ዓመታት ተቆጠሩ። በዛሬው ልዩ ፕሮግራማችን እናንካፍላችሁ የወደር ነው አስገራሚም አስተማሪም የሆነውን የዶክተር ሩጃ ኢግናቶቫን አይረሴውን ታሪካዊ ክስተት ነው። አብራችሁን ቆዩ። ፈጠራ ለስኬት ቁልፍ በሆነበት በዚህ የዲጂታል ዓለም ውስጥ አንድ ፕሮጀክት ከሌላው ጎልቶ ይታያል ዶክተር ሩጃ ኢግናቶቫም በዲጂታል የገንዘብ ምንዛሬ ክሪፕቶ ከረንሲ ስራ የምታካሄድ ዋንኮይን በሚል ስያሜ የሚታወቅ የዲጂታል ሳንቲም ፕሮጀክትን ከመላው ዓለም ያሉ ሰዎችን የሚያሳትፍ ድርጅት መስራችና መሪ ሆና በ2014 ለዓለም ተከስታ የታየች እንስት ናት። የዲጂታል ገንዘብ ማለት በእጃችን ልንነካው እንዳሰሰው የማንችለው በኢንተርኔት ላይ የምናስቀምጠው ገንዘባችን፣ ሀብታችን ማለት ሲሆን በአሁኑ ጊዜም በሀገራችን በዚህ የኦንላይን የዲጂታል ሳንቲም ተሰማርተው ንግዶችን የሚያሳልጡ ሰዎች ቁጥር ብዛት ቀላል የሚባል አይደለም። ሩጃ ይህንን ውስብስብ የሆነውን የዲጂታል ምንዛሬ የበለጠ አወሳስባ ሰዎች እንዳምኗት ማድረግ የቻለችና በአጭር ጊዜ ውስጥ የዲጂታል የገንዘብ ዝውውሩን ለመቆጣጠር የቻለች ናት። ተቀባይነትን ማግኘትና ተከታይን በማፍራት ትልቅ ማህበረሰብ መገንባት ዋናው ነጥብ በሆነበት በዚህ ንግድ በሶስት ዓመታት ጊዜ ውስጥ በቢሊዮን የሚቆጠር ገንዘብ ለማፍራት የበቃች፣ እስከተነቃባት ጊዜ ድረስም ሌሎችን በሀብት ባህር እንዲዋኙ ለማድረግ ብቃት ያላት ናት ተብላ እንዲታመንባት ለማድረግ የቻለች ነበረች። ግን እንደዚያ ለሰማይ ለምድር የከበደች ረቂቅና ምጡቅ አእምሮ ያላት እየተባለች የምትወደሰው ሩጃ የገባችበት አለመታወቁ አሁንም የክትትልና የንግግር መነሻ እንደሆነች ነው። በዲጂታል ምንዛሬ፣ በህገወጥ የገንዘብ ዝውውር የማጭበርበር ወንጀሎች በሌለችበት ተከሳለች። የአሜሪካና የጀርመን የደህንነት ምርመራ ተቋሞች ኢንተርፖልን ጨምሮ የገባችበትን ለማግኘት መሬት ቢጭሩ ሰማ ቢቧጥጡ አንዳች ፍንጭ ለማግኘት አልቻሉም። የሞቀ ገንዘብ ሰብስበው ድህነትን ደህናዋይ ብለው ሊገላገሉ የቋመጡ ሰዎችን ከአራት ቢሊዮን ዶላር በላይ የሚሆን ገንዘብ የት እንደገባ ሳታሳውቃቸው አጨብጭበው እንዲገቡ አድርጋ መጥፋቷ የወንጀለኝነት ክትትል እንዲደረግባት አስገድዷል። ነገር ግን ይክሰሷት ይከታተሏት፣ እንጂ እረ ለመሆኑ በህይወት አለች ወይ ከሞተችስ ማን ገደላት የሚለው ጥያቄ ሳይመለስ ስምንት ዓመታት አለፉ። ኡጋንዳዊው ዳንኤል ሊንሃርት ስለ ዋንኮይን ሲሰማ ከነበረበት የድህነትና የገንዘብ እጦት ለመላቀቅ የሚያስችለው አቋራጭ መንገድ ያገኘ መስሎት ቋመጠ። ግዢውን ለመፈጸም 250 የአሜሪካን ዶላር ያስፈልገዋል። እሱ ግን ያለው 142 ዶላር ብቻ ነበር። ስለዚህ ገጠር ወደሚኖሩ እናቱ ጋር ሄደ። እናቱ በየቀኑ በቆሎ ለመጠበቅ ደጅ እንዳይውሉና መጋዘን እንዲገዙ ቤተሰብ የሰበሰበላቸው 3000 ፓውንድ እንዳላቸው ያውቃል። ዳንኤል ሀብት እንዴት በቀላሉ እንደሚገኙ ወትውቶ እንዲሰጡት እናቱን ጠየቃቸው። አላመኑትም፣ ግን ልጃቸው እንዳይቀየም ሲሉ ሰጡት። በዩጋንዳ ገጠር የዋን ኮይንን የገንዘብ ዝውውር የምታስተዋውቅ የካምፓላ ወጣት በመኪና እየተዘዋወረች እንዴት ሀብታ መሆን እንደሚያስችላቸው እየሰበከች እንዲገዙን ስታግባባ ታይታለች። ከተማ መሄዷና በያዘችው መኪናም ጭምር አምነዋታል። ስለዚህ ብዙ ዩጋንዳውያን ከብቶቻቸውን፣ መሬቶቻቸውን ጭምር እየሸጡ የዋንኮይን ደንበኛ ሆነዋል። መጨረሻው ግን አላማረም። ዳንኤል የሚሆነ ሁሉ እንደተነገረው እንዳልሆነ ሲረዳ ሊያብድ ደረሰ። ልቡ ተሰበረ። ለመናገርም ፈራ። ገንዘባቸውን ወስዶ ቁልጭ አድርጎ በዜሮ ስላወጣቸው ለእናቷ አዘነ። ለመንገድ በመንገድ ስለፈራም ሌላ ሰው ይዞ ሄደ። ከከተማ በመጡ የዋንኮይን ሰባኪዎች ከብታቸውንና መሬታቸውን ሽጠው የገዙ ሁሉ መግቢያት ተውልጆቻቸውን ልጆቻቸውን ደጅ ፈሰው ታይተዋል። ጂልማ ካዳም ከጓደኛዋ የደረሳት የጽሁፍ መልእክት ብታልፎ ስለማይገባት እድል ያትታል። ስለነገረቻት ጉዳይ የበለጠ ለመረዳት ኮምፒውተሯን ስትከፍት የወደፊት ህይወቷን የሚታደግ ይህ የዲጂታል መንዛሪ መላ መጀመሩ በግለት ሲነጋገሩበት አየች። በዋንኮይን አካውንት አንድ ሺህ ፓውንድ በኦንላይን ኢንቨስት አደረገች። የዋንኮይን አሰራር አንድ ሳንቲም በሚገዛበት ዋጋ በአመቱ በመቶኛ የሚታሰብ ገንዘብ ወደ አካውንት እንደሚላክ ይነገራል። ትርፉ ከፍተኛ ሆኖ ስለሚታይ ጅልማ ካዳም ከአንድ ሳምንት በኋላ ኢንቨስትመንቷን ከፍ አድርጋ አምስት ሺህ ፓውንድ አደረሰችው። ጓደኞቿን ቤተሰቦቿንም መልምላ በእርሷ በኩል የሚገባውን ገቢ መቶ ሺህ ፓውንድ አደረሰችው። የምታገኘውን ኮሚሽንና የሚጨምርላትን ገንዘብ እያሰላች የበዓል ቀን ስለምታሳልፍባቸው ቦታዎች፣ ስለምትገዛቸው አዳዲስ እቃዎች እያለመች ከቆየች በኋላ በአመቱ በኢንተርኔት በኩል ያገኘችው አንድ ሰው ግን ባንኩ ወይኒ ማጨበሪያ ዘዴ እንደሆነ የደረሰበትን ግኝት ነገራት። አላመነችውም። በምን ታረጋግጥልኛለህ እያለች ተቆጣችው። ሰውየው የደረሰበትንና ማጨበሩ እንዴት እንደሆነ የሚያስረዳ ሰነድ ላክላት። በኦንላይን ላይ የምንዛሬውን ውን ዝውውር የሚያሳየው ና ኢንቨስተሮቹ ገንዘባቸውን ለመከታተል ና ወደ ሰው በግልጽ ለማስተላለፍም ሆነ ለማውጣት የሚያስችላቸው ቋት ማለትም ብሎክቼን ጭምር እንደሌለው ነገራት። ብሎክቼን ማለት በትንሹ ብንገልጸው በዚህ የዲጂታል ሳንቲም ዝውውር ስርዓት ውስጥ የሚደረጉ የዲጂታል ገንዘብ ግብይቶች ና ዝውውሮች ላይ ማጭበርበሮችና መካካዶች እንዳይኖሩ ደህንነቱ የተጠበቀና ግልጽ በሆነ መንገድ የሚተላለፉበት የማይሳሳት፣ የማይሰረዝ መረጃዎችን መዝግቦ የሚይዝ ና ተቆጣጣሪው አንድ ግለሰብ ወይም የአንድ ድርጅት አካል ሳይሆን ማንም ማንን ማታለል እንዳይችል ተደርጎ የተቀየሰ በርካታ ሰዎች በግልጽ የሚቆጣጠሩት ለእንደዚህ አይነቱ ማጭበርበር የማይታሰብ የሆነ የአሰራር ስርዓት ያለው በዚህ የዲጂታል ዓለም ውስጥ ወሳኙና አስተማማኙ ቴክኖሎጂ ነው። እናም ጅልማክ እውነቱም ስረዳ ጉልበት የተብረከረከ እና በወለሉ ላይ ወደቁ ትላለች። በእሷ ስብከት ተቀላቅለው ገንዘባቸውን ስላጡት ጓደኞቿና ቤተሰቦቿ ተጸጸተች። በዚህ አይነት መንገድ ብዙዎቹ ሎታቸውን እንዲመሰቃቀል ያደረገው ሩጃ የጀመረችው የዋንኮይን የዲጂታል ሳንቲም ነው። ክሪፕቶኮረንሲ ወይም የዲጂታል ገንዘብ ንግድ ስርዓትና ዘውጎ ዘዴ ከተጀመረ አስር ዓመታትን ተሻግሯል። ዋንኮይን ግን ክሪፕቶኮረንሲ አልነበረም። ልክ እንደ ቢትኮይንና ኢቴሬም የመሳሰሉ ታዋቂዎቹ መገባቢያ የዲጂታል ሳንቲሞች የሚጠቀሙትን ግልጽና ጠንካራ ብሎክቼን ያለው በርካታ ሰዎች የሚቋጠሩ ስርዓት ያለው ሳይሆን ለማጨበር የተፈበረከ ብሎክቼንም የሌለው በነሩጃም በግል የሚዘወር ነበር። ዋንኮይን አዳዲስ ባለሀብቶችን እየሳበ የሚያገኘውን ገንዘብ ቅድሚ ያለገቡ ባለሀብቶች ጣል እያደረገ በትክክል እየሰራ መሆኑን ለማሳየት ይጠቀምበታል። ገንዘቡ በዌብሳይት አካውንታቸው ቁጥር ይላክላቸዋል። ችግሩ የታየው እየቆየ ሲሄድ ከዚያ በኋላ ነው። ዌብሳይቱ ላይ ያለው የቁጥር ክምችት የሚታይ ብቻ እንጂ የሚንቀሳቀስ ወይም የሚወጣ ገንዘብ አልሆነም። ቀደም ሲል ለመግለጽ እንደሞከርነው ዋንኮይን የገንዘቡን ዝውውር ለማንቀሳቀስ የሚጠቀመው በብሎክቼን ሳይሆን ሩጃ የመደበችው ኃላፊ ብቻ ሊቋጥረውና እንደፈለገ ሊያንቀሳቀሰው በሚችልበት ስርዓት ውስጥ ያለ ነው። በዚህ የማጨሮር ዘዴ ብዙዎች የገንዘባቸውን ቁጥር በዲጂታል አካውንታቸው ላይ እያዩ ተመልካች ብቻ እንደሆኑ ነገር ግን ገንዘቡን ለማግኘት ሳይቻላቸው ቀሩ። በዚህ መንገድ ተሰብስቦ ዶክተር ሩጃ የሰወረችው ገንዘብ ከአራት ቢሊዮን የአሜሪካን ዶላር በላይ እንደሆነ ነው የተገለጸው። የዩቢሲ ዘገባ ቁጥሩ ከዚህም በላይ ያደርገዋል። ሌሎችም እስከ 18 ቢሊዮን የአሜሪካን ዶላር ይደርሳል ብለው ዘግበዋል። ዋንኮይን እንደተጀመረ ሩጃ ጭምር ያልጠበቀችው ተሳታፊ ጎረፈ። ግለሰቦችና ተቋሞች ጭምር ተሳተፉበት። በዩቢሲ ጥናታዊ ዘገባ እንደሚያሳየው የብሪቴን ህዝብ በስድስት ወራት ብቻ የ30 ሚሊዮን ፓውንድ ክፍያ ፈጽሟል። ዶክተር ሩጃ የዋንኮይን የዲጂታል ዝውውር ጠቃሚነት በየቦታው እየዞረች ታስተዋውቃለች። አንድ ጊዜ በለንደን በስታዲየም ተገኝታ 90 ሺህ ለሚሆኑ ሰዎች ንግግር ያደረገችው ሩጃ ያለ ጥርጣሬ ንግግሯን በርካታ ባለሀብቶችና ግለሰቦች ነበር የተቀበሏት። ሩጃ ለንግግር በምትገኝበት ቦታ ሁሉ በታላቅ የአድናቆት ጭብጨባ ይቀበሏታል። ፎቶ ለማንሳት የሚተራመሰውም ብዙ ነው። ዶክተር ሩጃም እኛን የሚወዳደረን የለም የሚለው ንግግሯን ማሰማቷን ትቀጥላለች። እዚህ በመገኘት የደስታ ይሰማኛል። የእኛ የሆነውን ክሪፕቶ ከረንሲ ዋንኮይን ከጀመርን አንድ ዓመት ተኩል ሆነን ታሪክ መስራት ጀምረናል። ግን ይሄ የመጀመሪያችን ነው። ዶክተር ሩጃ ኢግናቶቫ የተወለደችው በቡልጋሪያ ዋና ከተማ በሶፊያ ሲሆን በጀርመን ነው ያደገችው። ከእንግሊዝ ኦክስፎርድ ዩኒቨርሲቲ በዓለም አቀፍ ሕግ ተመርቃለች። በቅርብ የሚያውቃት አጃቢዋ ፍራንስ ሽናይደር፣ ብልህና ልዩ እውቀት እየተካነች ነች ይላታል። ጋዜጠኛና ብሮድካስተር ጀሚ ባርትሌት ዶክተር ሩጃ ጨዋ፣ ትሁት፣ ተግባቢ፣ ቀጥተኛና አብረዋት ለሚሰሩ የተመቸች ሰፊ እውቀት ያላት ሀብቷንና እውቀቷን ሌላው እንዲያውቁላት የምትፈልግ ንግግር አሳማሪ ናት ይላታል ሀብቷን በሚታጌጥባቸው አልማዞች ለመግለጽ የምትፈልግ ንግግር ስታደርግ የኦክስፎርድ ዩኒቨርሲቲ ተመራቂ መሆኗንና ሀብታምነቷን መናገሯን የማትረሳ ናት ይላታል። ከትላልቅ ሰዎች ጋር መገናኘት የምትፈልግ በየአጋጣሚው ትልልቅ ድግስ ማዘጋጀት የምትወድ እንደነበረችም ተናግሯል። ሩጃ ብዙ መልካምነቷ የተነገርላትና ታዋቂነት ያገኘችው በዋንኮይን የዲጂታል ምንዛሪ ዝውውርን ካስተዋወቀች በኋላ ነው። ይህ ኮይን በአለም ቁጥር አንድ ነው። ከሁሉም የላቀ ሆነን ታሪክ እንጽፋለን። ከሌላው የሚለየን ራእያችን ነው ብዬ አምናለው። እኛ ከዋን ኮይን በላይ ነን እና ማንም ማንም ሊወዳደርን አይችልም። በሂሳባችሁ ላይ ጥፍ እናደርገዋለን። እኛ ዓለም አቀፋዊ ምንዛሪ የምናከናውነን፣ ሌላ የዲጂታል ምንዛሪ የእኛን ያህል ብዛት ያለው ተጠቃሚ ሊኖረው አይችልም። ነገሩ ከሚገባዋት ከመጠን ያለፈ አማላይና ጥሩ እድል የሚመስለውን ነገር ከማድረገው በፊት ተጠንቀቅና አስብ እንደሚባለው ነው። ህልሞች ከወርቅ በላይ በሚያንጸባርቁበት ዓለም የዋንኮይን ማታላል የስኬትን ጭንብል ለብሰዋል። ዶክተር ሩጃ ኢግናቶቫ ስለ ዋንኮይን ፕሮጀክት ራእዩዋን ለመሸጥ በየሀገራቱ ዓለምን እየዞረች ነው። ከማካው ወደ ዱባይና ሲንጋፖር እየተዘዋወረች መድረኮችን እየሞላች አዳዲስ ባለሀብቶችን እየሳበች ነው። በፍጥነት እየተወነጨፈ ባለው የዲጂታል ዓለም ገበያ ዋንኮይን እድገቱን ሲቀጥል ዶክተር ሩጃም በዚህ መልኩ የምትሰበስበውን ሀብቶቿን እያወጣች በቡልጋሪያ ዋና ከተማ በሶፊያና በጥቁር ባህር የመዝናኛ ዳርቻ ሶዞፖል ባለብዙ ሚሊዮን ዶላር ንብረቶችን መግዛትና በእረፍት ሰዓቷ በቅንጡ ጀልባዎች ላይ ድግሶችን በማድረግ የደስታ ህይወት ማጣጣሟን ቀጥላለች። ምንም እንኳን ሁሉም ነገር ውጫዊ መልኩ ሲታይ ጥሩ ቢመስሉም አንዳንድ ችግሮች እየተከሰቱ ነበር። በዋንኮይን ላይ ሀብታቸውን ያፈሰሱ ሰዎች ተጨንቀዋል። ምክንያቱም ቃል እንደተገባላቸው ዋንኮይንን በጥሬ ገንዘብ መቀየርና ማግኘት አልቻሉም። ይህንን ችግር ለመፍታትና እነዚህ የዋንኮይን የዲጂታል ሳንቲሞች ህልሞቹን እውን ለማድረግ በጥቅምት ወር 2017 ዓመተ ምህረት በፖርቹጋሏ ዋና ከተማ ሊዝበን ከዋንኮይን አስተዋዋቂዎች ጋር ለደንበኞቿ ንግግር ለማድረግ ለትልቅ ስብሰባ ቀጠሮ ተይዞላታል አዘጋጆቹ ሞቅ ያለ አቀባበል ለማድረግ የሚያስችለውን ዝግጅት አጠናቀው ያለቃቸውን መምጣት በጉጉት ይጠባበቃሉ የምትናገረውን ለመስማት የቋመጡ የምትሰጣቸውን ተስፋ ለማድመጥ በጥፍራቸው የቆሙት የዋንኮይን ደንበኞች አዳራሹን ሞልተው የሩጃን መድረስ በከፍተኛ ጉጉት እየተጠባበቁ ነበር የዝግጅቱ መጀመሪያ ሰዓት ተቃረበ ዶክተር ሩጃ ግን በቦታው አልደረሰችም በሚጠብቃት ህዝብ መካከል የምትገኝበት ሰዓት ቢደርስም ዶክተር ሩጃ ግን የለች። የተያዘው የቀጠሮ ሰዓት ባለፈው ቁጥር አዘጋጆቹ ተጨነቁ። ወትሮ ዶክተር ሩጃ ኢግናቶቫ ሲበዛ ቀጠሮ አክባሪ ናት። እንኳንስ በርካታ ሰው ያውም ለየእርሷን ጉዳይ ለማስረዳት በያዘችው ቀጠሮ ይቅርና ለማንኛውም ጉዳይ ሰዓቷን የማታዛንፍ ቀጠሮ ከማያከብሩ ሰዎች ጋርም ለመገናኘት ፍላጎት የሌላት እንስት ናት። በዚህ አይነት ባህሪዋ የምትታወቀው ዶክተር ሩጃ በዚያ በፖርቱጋል ሊዝበን ቀጠሮዋ ግን የውሃ ሽታ ሆና ቀረች። አዘጋጆቹ ያለማቋረጥ ስልካቸውን ቀጠቀጡ። መልስ የለም። በጽሁፍ መልእክት እያከታተሉ የት ደረሽ እያሉ ወተወቱ። መልስ የለም። ዶክተር ሩጃ ቀረች። ሆኖ በማያውቅ ባልተለመደ ሁኔታ ዶክተር ሩጃ ለማንም ሳታሳውቅ የሊዝበኑን ፕሮግራም ሰረዘችው። አዘጋጆቿ አላወቁም እንጂ ሩጃ በዚያ ሰዓት ወደ ሌላ ሀገር እየበረረች ነበር። ዶክተር ሩጃ ከቡልጋሪያ ዋና ከተማ ሶፊያ ከሚገኘው ማረፊያዋ ወደ ቬናና ወደ አቴንስ እንደምትበር ሆኖ የጉዞ ሰነድ እንዲዘጋጅላት አዘዘች። ነገር ግን ወደ ሁለቱ ከተሞች እንደምትሄድ ብታስመስልም ትክክለኛዋ ጉዟ ወደ ግሪኳ ዋና ከተማ አቴንስ ነበር። የአጃቢዎቿን አለቃ ፍራንስ ሽናይደር እና ሌሎች ሁለት ጠባቂዎቿን ብቻ አስከትላ አቴንስ እንደደረሰች አጃቢዎቿን ወደ ሶፊያ መለሰቻቸው። ለአመታት በመታመን ያገለግላት የአጃቢዎቹ ኃላፊ ፍራንስ ሽናይደር ለመጨረሻ ጊዜ ያያትም ያን ዕለት ነበር። ይሄ ሩጃ ውሳኔ ያስገረመው ሽናይደር በምን ብለሽ ከሶፊያ ትለቅ ያለሽ? ሶፊያ ላአንቺ የደህነት የተሻለ ቦታ ነው። የሚጠብቁሽን ብዙ ናቸው ሲል ቢጠይቃትም ሰዎቼ ከዚያ እንድለቅ ነግሮኛል። በማንኛውም ጊዜ ፖሊስ ሊይዘኝም ይችላል ምርጫ የለኝም እንዳለችው ሽናይደር ለቢቢሲ ተናግረዋል። ይህ የመጨረሻው ንግግራቸው መሆኑን የገለጸው ፍራንስ ሽናይደር ወደ ሶፊያ ተመለሰ። ሩጃም ከዚያ በኋላ እዚያ ገባች፣ እዚያ ወጣች የሚል ሰው አልተገኘም። አራት ቢሊዮን ዶላር የሚሆነውን የዋንኮይን የተሰበሰበ ገንዘብ እንደያዘች ባለፀጋዋ ዶክተር ሩጃ ኢግናቶቫ እጥ ትሆን ስምጥ ጠፋች ጠፋች፣ ገንዘቡም አብሯት ተነነ። እስካሁን ድረስም ስምንት ዓመታት ያህል ሩጃ አለችም ሞተችም የሚል አልተገኘም። ከ2014 እስከ 2017 ለሶስት ዓመታት ከፓኪስታን እስከ ብራዚል ከሆንግ ኮንግ እስከ ኖርዌይ ከካናዳ እስከ የመንና ፍልስጤም ጭምር ምን አለፋችሁ ከአውሮፓ እስከ ኤሽያ ከአሜሪካ እስከ አፍሪካ ስለምጥቁ አእምሮዋ ሰው የረገደላት ከአራት ቢሊዮን ዩሮ በላይ ኢንቨስት የተደረጉ ቢሊዮን ብሮችን በእጁ አስገብታ የምትዘዋወረው ሴት ወይዘሮ በዲጂታል የመንዛሬ ዝውውር የሚሊዮኖችን ስሜት የናጠችው ዶክተር በአልማዝ ነጸብራቅ እየፈካች በየመድረኩ ታስደምም የነበረችው ዶክተር ሩጃ የፊቢያ የጀርመንና የቡልጋሪያ ደህንነትና የፖሊስ ተቋሞች ያለ እረፍት ሊያገኟት ይፈልጉም አልቻሉ አሜሪካ ያለችበትን ለጠቆመኝ እስከ መቶ ሺህ ዶላር እሸልማለሁ ብትልም የሚጠቁማት አላገኘችም ሩጃ ተሰወረች ዶክተር ሩጃ በ2016 ዓ ም መግቢያ ጀምሮ የሚያስጠረጥሯት ችግሮች ብቅ ብቅ እያሉ በስጋት ላይ ነበረች ዋንኮይን በማታለልና በማጭበርበሮች በህገ ወጥ የገንዘብ ዝውውር ላይ ተንተርሶ እንደሚሰራ ታውቆበት በሚስጥር ከፍተኛ ክትትል የሚደረግበት ጊዜም ነበር የአሜሪካዊ የፌደራል ምርመራ ቢሮ ኤፍቢአይና የሀገር ውስጥ ገቢ አገልግሎት ክትትል ልዩ ወኪል የዋን ኮይንና የዶክተር ሩጃን እንቅስቃሴ ከአመት በላይ ለሆነ ጊዜ በከፍተኛ ሚስጥር እየመረመረው ነበር። የገንዘብ ዝውውሩን ሂደት የገንዘብ አሰባሰቡን ዘዴና ለዝርፊያ ተጋላጭነት ሂደቱን እየተከታተለ ነበር። ዶክተር ሩጃ ያላትንም ንብረት በድብ ቀጥንቶ ተረድቷል። በሚሊዮን የሚቆጠር ዶላር የሚያወጡ ቪላዎች በሶፊያ፣ በዱባይ፣ በለንደንና በጀርመን እንደገዛች የግልጀት አይሮፕላንና በሚሊዮን የሚቆጠር ዋጋ ያላቸው ጀልባዎች እንዳሏት በሆንግ ኮንግ ና በታይላንድ ገንዘብ በካሽ የሚቀመጥባቸው አፓርትመንቶች እንዳሏት ደርሰውባታል። ኤፍቢአይ እና የሀገር ውስጥ ክትል ባለሙያዎች ክትላቸውን በከፍተኛ ሚስጥር የሚከናወን ነው ብለው ቢያምኑም፣ ነገር ግን ሩጃ ደርሳበታለች። በራሷ የስለላ መረብ በጀርመን ና በህንድ ጭምር ክትል እየተደረገባት መሆኑን ተረድታለች። የኤፍቢአይ መርማሪዎች በጥንቃቄ ቢመረምሩም ተቃረብን ሲሉ እየራቀባቸው ያዝነስ ሲሉት እያፈተለቀባቸው ያስቸግራቸውን የዋንኮይን የማጭበርበር ወንጀል የሚያረጋግጥበት ማስረጃ አገኙ። የሩጃ ፍቅረኛ ጊልበርት የዋን ኮይን የህገ ወጥ የገንዘብ ዝውውርን በኃላፊነት እንደሚያከናውን ተደርሶበት ሲፈለግ ቆይቶ ነበርና በራሱ ጀት ወደ ኒውዮርክ በሚሄድበት ወቅት እጁ ተያዘ። መርማሪዎቹ ከወደቁ በላይ መንፈራገጥ አይጠቅምህምና ተባበረን አሉት። ጊልበርትም ተባበራቸው። አሜሪካኖቹ የጊልበርትን መያዝ በከፍተኛ ሚስጥር ነበር የያዙት። ሚስቱን ሩጃን እያነጋገረ ለማስረጃ የሚሆናቸው ንግግር ሲቀርጹ ለሳምንታት ያህል ቆዩ። ሩጃን ቢሆን በፍቅረኛዋን አታምነውም ኖሯል ወይም በህገ ወጥ መንገድ የተቆራኙ ምንም አይነት ዝምድ እንዳሚኖራቸው አንዱ ሌላውን ነቅቶ መጠበቅ ስላለበትም ይሆናል። ሩጃ በራሷ ሰዎች ፍቅረኛውን ታሰልለው ስለነበር ከአሜሪካኖቹ ጋር እየሰራ መሆኑን መረጃው ደርሷታል። ስለዚህ ጊልበርት የእርሷን ድምፅ እንደሚቀርጸው ሁሉ እርሷም የእርሱን ድምፅ ታስቀርጻለች። ዋና ዓላማዋ ጊልበርትን ወደ እሷ መመለስ ነበር። በቴፕ ከተቀረጸው እንደሚሰማው ሩጃ የጠረጠረችውና በእሱም ላይ እምነት ለመጣል እየተቸገረች መሆኗን፣ በግል ጉዳያቸውን ጭምር እየዋሻት መሆኑን ስትነግረው ይሰማል። ጊልበርትም የማስተባበያም የማግባቢያ መልስ እየሰጠ እንደዛ ብታስቢም ትክክል ነሽ እያለ ይደልላታል። የአንድ ቀን እግራቸው ግን መጨረሻውን አቃርበው። ሩጃና ፍቅረኛዋ አንድ ቀን እየተነጋገሩ እያሉ በድንገት በአፍ ወለምታ ከኤፍቢአይ ጋር መገናኘቱን የሚያስጠረጥር ወሬ ነገራት። በዚህ ጊዜ ነበር ደህና ሁንም ሳትለው አንዲት ቃልም ሳትጨምር ስልኳን ጥርቅም አድርጋ እንሰጋች ዘጋች። ከዋንኮይንና ከሩጃ ጋር የነበረኝ ግንኙነት በኦክቶበር 25 ቀን 2017 ዓ.ም በአሳዛኝ ሁኔታ ለመጨረሻ ጊዜ አከተመ ከዚያ በኋላ ሩጃ ጥሪውንም አትቀበልም መልእክቱንም አትመልስም በቃ ከምድረገጽ ጠፋች ይላል ፍቅረኛዋ ጊልበርት ሩጃ የኢንተርፖል የምርመራ ውጤት ቡድን የደረሰበትን ምርመራ ሰንድ ስላገኘች በአደገኛ ክትትል ውስጥ መሆኗንም አምናበታለች የአሜሪካ የጸጥታ ተቋማት ለመከታተል የሚያበቃ መረጃም እንዳገኙ ስለተረዳች ስጋት ላይ ወደቀች ከመሰወሯን በፊት በህንድ ከዋንኮይን ጋር ግንኙነት አላቸው የተባሉ መቶ ሰዎች ታሰሩ። እነዚህና ሌሎች ግፊቶች ለስጋት እንዳደረጓት በወንጀለኛነት እንደሚያስጠይቋትና የእድሜ ልክ እስር ቤት እንደሚጠብቃት ስላወቀች ቀድማ መሸሽ እንድትመጥ አድርጓታል ይላሉ አስተያየት ሰጪዎች። ሩጃ አቴንስ ከደረሰች በኋላ የበላት ጅብ አልጮፍ ስለማለቱ ከማንም መሰወሯ ስለምን ምክንያት እንደሆነ እስካሁንም ግምት እንጂ እርግጡን ለመረዳት አልተቻለም። አንዳንዶች ፊቷን በሰርጀሪ ለውጣ አንድ ሩቅ በሆነ ደሴት ወይም በተመቻት ከተማ ተቀምጣ ይሆናል ይላሉ። ለእነዚህ መነሻቸው ሩጃ መጥፋቷ ከታወቀ በኋላ ዋንኮይን ስራውን አላቋረጠም ነበርና ነው። በፊት በወንድሟ እሱም ከታሰረ በኋላ ደግሞ ዋንኮይንን ተስፋ አድርገው ገንዘባቸውን ኢንቨስት የሚያደርጉ ስለነበሩ ነው። በርከት ያሉት ደግሞ ሞታለች ብለው ይገምታሉ። ከእነዚህ አንደኛው የዋንኮይን የደህንነት ኃላፊው እና የሩጃ ታማኝ ጠባቂ ፍራንስ ሽናይደር ነው። ሽናይደር በመጨረሻ ጊዜ የተለያዩት አቴንስ ባደረሳት ጊዜ ነው። አለቃው ሩጃ ከማፊያ ወንጀለኞች ጋር ገጥማ እንደነበር ይጠቅስና ለገንዘቧም ሆነ ሚስጥራቸውን ስለምታውቅ ያጠፏታል ብሎ እንደሚያምን ለቢሲው ጋዜጠኛ ነግሮታል። ሽናይደር ወደ ሶፊያ ከተመለሰ በኋላ ሩጃን ያጠፋ እኔንም አይምረኝም ብሎ ስላሰበ ከቤቱ ሳይወጣ አንድ ቤት ውስጥ እስረኛ ሆኖ ቆየ። ሩጃን እነማን ገለዋታል ብለህ ታስባለህ ሲል ጥያቄውን ለሽናይደር ያቀረበው የቢሲ ጋዜጠኛ፣ ይህንንማ ልመልስልህ አልችልም፣ ሚስና ልጆቹ አሉኝ እኔ መኖር ፈልጋለሁ ሲል ነበር ሽናይደር ለጋዜጠኛው የመለሰው። የፊቢአይ እና የቢቢሲ የምርመራ ጋዜጠኛው ቦብ ቫይርቢን ግን በቡልጋሪያ በተደራጀ የወንጀል ቡድን መሪ ሄርስቶስ ፎርስ ኒኮስ አማናቲዲስ ወይም በአጭሩ ታኪ በተባለ ሰው ተገድላለች ብሎ ያምናል። ታኪ በቡልጋሪያ እጅግ የታወቀና የተደራጀ የወንጀለኞች ቡድን መሪ መሆኑ ይታወቃል። በእጽ ማዘዋወርም በህገ ወጥ የገንዘብ ዝውውርም የሚጠረጠሩ ቢሆንም ደፍሮ የሚይዘው አልተገኘም። ምክንያቱም ግንኙነቱ ከላይ ጀምሮ እስከታች የሚደርስ በመሆኑ ነው። የሚፈልገውንም ለማስፈጸም የመሰወርና የማስገደል እርምጃዎችን መውሰዱ ስለሚታወቅ ነው። በምንም ጉዳይ ተከሶም አያውቅም። የታኪስን በቡልጋሪያ አጥብቆ ይፈራል። በሌሎች ሰዎች በኩል እሱ ሲያወራ ይሰማል እንጂ ወደ እሱ መልእክት መላክ አይቻልም። ትእዛዙን ያልፈጸመም ይጠፋል። ፖለቲከኞቹና የመንግስት ባለሥልጣኖቹን በስሩ ናቸው። ከፖሊስ እስከ አቃቢ ህግ፣ ከዳኛ እስከ ሚኒስትሩ ድረስ ማንም ቢሆን ክፉ ነገር አያስቡበትም። የቀድሞ የቡልጋሪያ ሚኒስትር የነበሩት ኢቫን ሂሪስቶቭ በቡልጋሪያ መንግስት ፖለቲካውና የማፊያ ቡድን አንድ ሆነዋል ይላሉ። ስለ ታኪ ክፉ ነገር ከተናገርክ ወይ ደግሞ ምርመራ ሊደረግበት ከተናገርክ እጣፈንታ የሚሆነው ቀለል ካለልህ፣ ከቢሮ መባረር፣ አሊያም ደግሞ ከምድረ ገጽ ትጠፋለህ ሲሉ ነበር ለቢቢሲ የተናገሩት። ይህ በቡልጋሪያ ጉልበተኛ የሆነ የማፊያዎች ቡድን መሪ ከሩጃ ጋር መቼ መስራት እንደጀመሩ ባይታወቅም ነገር ግን ሩጃ በወር እስከ 100,000 ፓውንድ እየከፈለችው ለዋንኮይንና ለእሷም ከለላ ይሰጣል ብለው ያምናሉ። የሩጃ የቢሮ ጽህፈት ቤት ኃላፊ ታኪ በተለያዩ ስብሰባዎችና የግብዣ ቀናቶች እንደ ጠባቂዋም ሆኖ ሲያገለግላት ማየቱን ተናግሯል። የኢንተርፖል ሰነድ እንደሚጠቅሰው ከሆነ ሩጃና የታኪ ቤተሰብ የገንዘብ ግንኙነት አላቸው። የእህቱ ባል ጭምር ከዋንኮይን ጋር ግንኙነት እንዳለው ቃል ሰጥተዋል። እነዚህ ሁሉ ሩጃ ከታኪ ጋር የተሳሰረችበት መንገድ መኖሩን አመላክተዋል። ታዲያ ታኪና ዶክተር ሩጃ ተስማምተው ከነበሩና በህገወጡ በህገ ወጡ የዲጂታል የገንዘብ ዝውውር የሚተዋወቁ ከሆነ ለምን ይገድላታል ተብሎ ይጠረጠራል የሚል ጥያቄ ተነስተዋል። አስተያየት ሰጪዎችና ጉዳዩን የሚከታተሉት መርማሪዎች የተለያዩ አስተያየት ሰጥተዋል። አንደኛ በቢሊዮን የሚቆጠር ገንዘብ በእጇ አለ። ከዚያ በኋላ ወንጀሏ ስለተነቃባት ተጨማሪ ገንዘብ ለማሰባሰብ የምትችልበት ጊዜ የለም። ስለዚህ ገንዘቧ እንጂ እሱ አታስፈልገውም ይላሉ። ሁለተኛው ደግሞ የታኪን የተደራጁ የወንጀለኞችን ቡድን በመልካም ግንኙነታቸው ጊዜ ካወቀች መወገድ እንዳለባት ያምናል። ይህንንም በተደጋጋሚ አድርጎታል። ስለዚህ ሊገድላት ይችላል ብለው ያምናሉ። የቡልጋሪያው ጋዜጠኛ ዲሜትሪ እንደሚለው በሶፊያ ያሉትን ታላላቅ ቪላዎችና ንብረቶች የሚቋጠሩት የታኪ ሰዎች መሆናቸውን ታዝቧል። ስለ ታኪና ስለ ሩጃ የሚያወሩ ወይም ይጠረጠራሉ ተብለው የተገመቱም እንዲወገዱ ተደርገዋል። ራሱ ጋዜጠኛው ዲሜትሪ አስር ጊዜ የግድያ ማስጠንቂያ ደርሶታል። አራት ጊዜ በስጋት ወደ ውጭ ሀገር ተሰዶ ነበር። ግንኙነታቸውን ያውቃሉ የተባሉ ሁለት የማፊያ ቡድን አባላትን ተገድለዋል። እጅ ረጅሙ ታኪ የዶክተር ሩጃ የመጨረሻ እጣ ፈንታ ወሳኝ መሆኑን የምርመራ ውጤቶቹ የሚጠቁሙ ናቸው ሲሉ የፊቢአይ፣ የቢቢሲ የምርመራ ጋዜጠኛና የቡልጋሪያው ጋዜጠኛ ዲሜትሪ ይጠረጥራሉ። ታኪ ሩጃን ገድሏታል፣ ፍንጯንም እንዳይገኝ አካሏን ቆራርጦ የሜዲትራኒያን ባህር ጥሏታል ብለው ይጠረጥራሉ። ለዚህ አንደኛ ማስረጃ የሆነው የታኪ ረዳት የነበረው ሰው ኮሮ ሲሆን ኮሮ የታኪ ትዕዛዝ አስፈጻሚ ሆኖ በሚሰራበት ወቅት በአቴንስ አግኝቶት በሩጃ ፊት ስለ ህገ ወጥ ተልዕኮ እየነገረው ነበር። ለምን እንደዚህ ያለ ሚስጥር በሩጃ ፊት ትነግረኝ አለ ብሎ ሲጠይቀውም አታስብ እሷን እንደሞቱት ያህል ለማንም የምትናገር አይደለችም እንዳለውም ለሲአይኤ ተናግሯል። ስለዚህ ታኪ እንዳስገድላት ያምናል። ኮሮ ይህንን ማስረጃ ለሲአይኤ ከሰጠ ከጥቂት ወራት በኋላ ደቡብ አፍሪካ ኬፕታውን በሚገኘው ቤቱ ከነ ሚስቱ ከነሾፌሩና ከጠባቂው ጋር ተገድሏል። የደቡብ አፍሪካ ቴሌቪዥን ቡልጋሪያኖቹ ባልታወቁ ሰዎች ተገደሉ የሚል ዜና አስተላልፈዋል። ስማቸውን አልነግርህም ያለው የሩጃ ታማኝ አጃቢም ለቢቢሲ ጋዜጠኛ ቀለመ ጠይቁን ከሰጠ ሁለት ሳምንታት በኋላ የደረሰበት ጠፋ። ሱም እንዳለቀው ተሰወረ። እነዚህ ሁሉ የማስረጃ ጠቋሚዎች ዶክተር ሩጃ እንደተገደለች ገዳይዋም ታኪ ሊሆን እንደሚችል አመላክተዋል። አንዳንዶችም እገሌ ገደላት ለማለት ባይቻልም በሞቷ ግን እርግጥ ነው ይላሉ። ለዚህ ምክንያታቸው ሩጃ ከአልጋ ሲሏት ከመንጣፍ ተንቀባራ የምትኖር የባለ አምስት ኮከብ ሆቴሎች ኑሮ የለመደች በወርቅና በአልማዝ መንቆጥቆጥ የምትወድ በየመንደሩና በየጫካው ተሽልሾ ካለ መኖር በጭራሽ አትችልም፣ ተፈጥሯም የዚህ አይነት አይደለም ብለው ነው። በዚህም አለበዚያ ሚሊዮኖችን በአድናቆት ያስጨበጨበችው አለምን የምትንቀባረርባት እንድትሆን ያደረገቻት ዶክተር ሩጃ ኢግናቶቫ የለች። ለስምንት ዓመታት ያህል እንደጠፋች ናት። ባለጸጋነቷ ለህገወጥ ሥራ የተጠቀመችበት እውቀቷ መጥፊያዋ ሆኑ። ምናልባት ምናልባት ግን ወደፊት ጊዜያቶች የዶክተር ሩጃ ጣፈንታ ምን እንደሆነ ይነግሩን ይሆናል።